አልመለስልሽም። እሺ፣ ለምን መግደላዊት ማርያም በመጣች ጊዜ መግደላዊት ማርያም በመጣች ጊዜ ፀሐይ ከወጣ በኋላ ነው የመጣችው ወይስ ሌሊት ላይ ነው? አንተ እኮ ነው እየጠየከኝ አለው። እኔ ልጠይቅ ነው የገባሁት። እኔ አላቅም። እሺ፣ ስለ እምነቴ አሁን እኔ አሁን ስለ እምነቴ አላቅም። እንድታስተምረኝም እኔ አሁን አልፈልግም። እኔ ልጠይቅ የመጣሁት በእናንተ ቆይ፣ እኔ ጥያቄ ልጠይቅ ይቅርታ በጣም ትግልሽን አደንቃለሁ፣ አደንቃለሁ። መንፈስ ቅዱስ ከአንቺ ጋር ነው፣ ታውቂዋለሽ። በርቺ ሰላም ወንድሜ። መጀመሪያ ሰላም። ማን ጋር ነው የሚጨፍ ድምጽ ያለ? እሺ መጣች ጊዜ የዛማ ኢየሱስ ክርስቶስ ሲነሳ አለ የለም? ለመጀመሪያ ጊዜ ነው ካንተ ቤት የገባሁት። ሰላም ጥያቄዎች አሉ ብላለች። ልጠይቅ ነው የገባውት ስላለች እሷን አትጠይቃት። ለምን? እሷ ልጠይቅ ነው የገባች። ጥያቄዋን ታስተናግዳለህ ነው የምትለው? ልነግርህ ነው ጌታችን ኢየሱስ ክርስቶስ አዳምጠኝ፣ ከሞት ከተነሳ በኋላ ለማን ተገለጠ? አልጠይቅኩም፣ ገና ነኝ። አዳምጠኝ፣ መምህር። በጣም ጥሩ። ኢየሱስ ክርስቶስ ሲነሳ ያየ አንድ ሐዋርያ አለ ወይንስ የለም? በጣም ጥሩ። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ያለውንሶች ኢየሱስ ክርስቶስ ሲነሳ መጀመሪያ የተገለጠላት መቅለላዊት ማርያም በሁድ አይደለም። ከተነሳ በኋላ ያለውን አይደለም። ሲነሳ ያየ ሐዋርያ አለው ይነስ ይበል። ምክንያቱም ሐዋርያቶች ፈርተው ተሸሽገዋል። መቃብሩ ደግሞ በአይሁዶች በፈሪሳውያን እየተጠበቀ ነው ያለው፣ እዚ አካባቢ ከነሱ ማንም እንዲኖር፣ አንደኛ ከሞት ሲነሳ፣ ልመልስልህ እኮ ነው። አንዴ አፌላ ያትኩም እያዳመጥከኝ፣ ከሞት ሲነሳ ሳብራራልናለሁ ገራችን ኮ ንድ መምህር ነ አረለ ከሞት ሲነሳ መጀመሪያ የተገለጠቸው ከሐዋርያት ሳይሆን መጀመሪያ ራሱ ከሞት ሲነሳ የመቃብር ጠባቂዎች መጀመሪያ ራሳቸው አትቀይር፣ ጥያቄው። አንተ ራስን ጠይቀህ ለመመለስ ፈልገህ ከሆነ ይህ አደለም እኔ ጠየቅ ከሆነ እሱን መለስ። ኢየሱስ ሲነሳ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስ አንተ መጠየቅ ያለብህ እኮ የመጽሐፍ ቅዱስን ሀሳብ እንጂ ያንተን ሀሳብ መጠየቅ እንዳለብህ የምትነግረኝ እኔ እጠይቃለሁ፣ አንተ መልስ። ጥያቄውን መልስ ላለማግኘት ፈለግክ ማለት ነው። አንተ ነህ የምትፈልገውን ጥያቄ ቀይረህ ልትመልስ እየፈለግክ ያለው አያስኬደብህ። እንደዚህ ያንተን ጥያቄ ለምንድ ያቄ

አለ ብያለሁ። አንዴ ምዕራፍ እና ቁጥር ስቴፕ አለው። ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ ምዕራፍ እና ቁጥር ላውጣው። ኢየሱስ ክርስቶስ ከሞት ሲነሳ አንተ ለምንድን ነው የተባልከው? የቱ ጋ ነው ሲነሳ ያዩበት? የዮሐንስ ወንጌል ምዕራፍ ስምንት ቁጥር አስር እስከ አስራ ስምንት መጀመሪያ ታነብልኛለህ። እያንዳንዱን ስላሳይ ስለፈለኩ ነው። ጥያቄው ምንድን ነው? ኢየሱስ ክርስቶስ ሲነሳ ያየ ሐዋርያ አለ ብለህና ማን ነው ያ ሐዋርያ ያየው ሲነሳ? ወዳጄ አንዴ ስማኝ። ኢየሱስ ክርስቶስ መነሳቱን ሐዋርያቶች መቀበሩን ካወቁ መነሳቱንም በተዘጋበት ቤት እነ ቶማስ ብዙ ነገሮች አሉ። መረጃዎች ስቴፕ ባይ ስቴፕ ልሰጥ እኮ ነው። እሱ ራሱ እሱ ከመነሰስ ከዚያ በኋላ ስላለው አለ። ይህንማ ልጅቱ ተበልጠለች። መልሳ ላይ ቅድም ቀድመለች። በጣም ጥሩ እሱን ከተቀበልካት አሁን እኔ የምጠይቅህን ጥያቄ አንተ እኮ እራሱ ጥያቄ ው እኮ አይደለም የመለሰችው አንተ እኔ መልስልሻለሁ ብለህ መጀመሪያ እንደሚያውቅ ሰው ማለት ነው ሳትሰማኝ ነው እንደምትጓዘው መጽሐፍ ቅዱሱን አንብበህ ነው የምጠይቀኝ ወይስ የራስህን ስሜት ነው የምጠይቀኝ ነው የምልህ የራስ ስሜት ከሆነ አንተ አንተ ምን እያደረገ ነው እኔ ጥያቄ እጠይቀዋለሁ አይደለም ያ ጥያቄ መልስ እንደሌለ ያውቃል ከዚያ ሊያደርግ ነው ራሱ ጥያቄውን ቀይሮ ለራሱ ሊመልስ ነው እንደዚህ ዓይነት እሱ መጽሐፍ ቅዱስ ላይ የተጻፈውን ጠይቀኝ ነው ያልኩህ። አሁን እኳን የጠየቀኝ መጽሐፍ ቅዱስ ላይ ያልተጻፈውን ነውጥና ላስተምራችሁ ማለት ነው። ቁራን ላይ ያልተጻፈን ጥያቄ መጽሐፍ ቅዱስ ላይ የተጻፈውን ጥያቄ ነው። መጽሐፍ ቅዱስ ላይ እንደዛ አይደለም። መጀመሪያ ወዳጄ ኢየሱስ ክርስቶስ እንደተነሳ መጀመሪያ የመቃብር ጠባቂዎች ናቸው ምስክሮቹ። ይህን ታውቃለስ? ሲነሳ አላዩም አለ። እመጣልሃለው። ስቴፕ መጀመሪያ እንተማመን። እናንተ ምነክቶ ነው ግን ትንሳኤ ወንድ ልሽፍት ላለን ወገናችን መጽሐፍ ቅዱስ ተጽፏል። የተጻፈውን እናንብበው። ስሜትህን ሳይሆን መጽሐፍ ቅዱስ አረጋጋ ከስበሀል ስሜትህን ፍራሃትናን አትበል አንተ እንደመራህ ነው የሚያሳይ እንዳውም፣ መረጃ ሳይኖረህ ታወራለህ። እንደ ልጅቱ ትበልጣሃለች። ከምሬ ነው መምህር ነው የተባልክ እንጂ መጀመሪያለች ከተነሳ በኋላ ያዩት አካሎች እንዳሉ ይሄን ስለ ስለ እሱ አይደለም ጥያቄያችን ይመጽሐፍ ቅዱስ